ሰላም ደናችሁ፣ ቲጂ ነኝ። እንኳን ወደ ኢትዮፕ ቻናል ላይ በደህና መጣችሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቱን የምትጫኑ በየጊዜው መለቃው ቪዲዮ ደርሳችኋል። ሰብስክራይብ አድርጉ። ያለ ምንም መከራከሪያ የከተማው ወንድ ቆንጆና አማላይ ሴት ምረጡ ቢባሉ እሷን እሷን የቀድሞዋን ሳያትን መምረጣቸው አይቀርም ብዬ አስባለሁ። እነዚህ ሴቶች ወንዶቹ የራሳቸው እንኳን ማድረግ ባይችሉ ግን ፋንተሳይዝ ያደርጓቸዋል። የራሳቸው ማድረግ ባይችሉ ግን የአይዲያል ውመን ብለው በአይምሯቸው ያስቧቸዋል ብዬ አስባለሁ። እና የአብስራና አንድ ይመስሉኝ ነበር። ረዥም ጊዜ የአብስራን እንደዚህ አይነት ግሬስፉል ዎክ ስታደርግ አየኋት እና ሌዲ ጋነቤደ ሴንሴሽን፣ በጣም ሰው ሊወዳት የሚችል አይነት ሴት እንደምትሆን እርግጠኛ ነበርኩኝ። የገና የወጣችበት አካባቢ ነው መሰለኝ፣ ኢንስታግራም ላይ ያየዋል እና ስታየት እንዲ ስስት የምትሉላት የምታሳዝነው ትንሽዬ ልጅ ነገር ናት። ላይ እየቆየ እየቆየ አሁን ላይ በጣም ትልቅ ፌም ላይ ናት ብዬ አስባለሁ። ሶሻል ሚዲያ ላይ በጣም ተወዳጅነት አላት። እንደውም የወንዶች የኢትዮጵያ ወንዶች ማህበር ቁንጅናዋን አፈርም ያደረጉላት እና የወደዷት ሴት ናት ስለ ይባላል ክራል ነ ማሩ በደንብ ስሟን አላስኩት። ስለ እሷ ብዙ ማውቀው ነገር ስለሌለ ብዙ ማውራት አልችልም፣ ግን በጣም ባህሪያቸው በጣም ሪሌት እንደሚያደርግ ከብዙ ወንዶች አትራክሽን አንጻር አይቻለሁ። ይሄን የተናገርኩት ትላንትና ፌስቡክ ላይ ታላቁ ሩጫ ላይ ዘፈን ሲዘፈንላት ነበረ። የሷ ሽምግልና ለብዙ ወንዶች መርዶ እንደሆነ ሲነገር ነበር። ኢቨን ኢፍ የነሱ ባያደርጓት እንኳን ሲንግል ሆና መቀመጡ አንዳንዴ የሆነ ሞቲቬት የሚያደርጋቸው ወንዶች ያሉ ይመስለኛል። እና ብዙውን ቪዲዮ ያየሁት ብዙ ነገሮችን ያየሁት የአብስራ ስለሆነ አይ ቲንክ የእሷም ህይወት ሪሌት ያደርጋል ስለ የአብስራ ነው ሞሮ ስም አወራው፣ ግን ደግሞ ብዙ ነገር ተመሳሳይነት እንዳላቸው አሱ ማድረግ ያለው የቀደመችውንም ሳያት እንደዚህ አይነት ነገር ያላት ይመስለኛል። ዛሬ ምነግራችሁ ለምንድን ነው እነዚህ ሴቶች አይዲያል ውመን የሆኑት ለብዙ አበሻ ወንዶች፣ የሚወዷቸው በጣም ኦብሰስ የሆኑባቸው ምክንያት ለምንድን ነው ብዬ ታስብ ያገኘሁትን ነገር ነው የምነግራችሁ። ይሄንን ነገር የምነግራችሁ እነ የብ ስራ በጣም ተመራጭ፣ ተወዳጅ ስለሆኑ እንደነ የብ ስራ ስትሆኑ ተመራጭ ትሆናላችሁ ለማለት አይደል። ግን እነሱ ላይ ያየሁት ትሬት ቢኖረን ለራሳችን ይሆ ይጠቅመናል። አልቲሜትሊ ብዙ ምሰራቸው ኮንተንቶች በወንዶች እንድትመረጡ እንዲያረጋችሁ ሳይሆን በራሳቸው ኮንፈርታብል ሴታ ሴት ብትሆኑ ለራሳችሁ ነው ኮምፎርታብል የምትሆኑት ኦፍኮርስ። ከዛ ባለፈ ደግሞ ወንዶቹም ስቴል የሚፈልጓቸው አይነት ሴቶች ትሆናላችሁ። እንዲህ አድርጉ ብላችሁ ኢኒሽሊ የሚጠቅመው ለራሳችሁ ነው እንጂ ገና ለገና ለህይወታችሁ ላይ ለሌለው ወንድ አይደለም። ራይት። እነዚህ ሴቶች ላይ በይበልጥ ደግሞ የአብ ስራ ላይ ያየሁትን ነገር ልንገራችሁ። ይህንን ነገር ስላችሁ የአብ ስራ ሶሻል ሚዲያ ላይ ዲስፕሌይ ካደረገችው ባህሪ እና ማንነት አንፃር ነው እንጂ ኢንፐርሰን አላቃት። ሰዎችን ጃጅ የምናረገው ወይም ደግሞ ሰዎች እንዲህ ናቸው ብለን መናገር የምንችለው ሶሻል ሚዲያ ላይ ዲስፕሌይ ካረጉልን ነገር አንጻር። ምክንያቱም ጓደኞች አይደለንም፣ ስለዚህ እንዲህ ናት ብዬ መናገር አልችልም፣ ስለ ዲፕ ዳውን ስላለው ፐርሰናሊቲ ማለት ነው። ግን ሰውም የወደዳት ወንዶችም የወደዷትና ተቀባይነት እንድታገኝ ያደረጋት ሶሻል ሚዲያ ላይ ዲስፕላይ ያደረገችው ባህሪ ነው። ስለዚህ እነሱን ባህሪዎች አናላይዝ አደርጋለሁ ብዬ አስባለሁ። የተሳሳትኩት ነገር ካለ ወንዶች ኮሬክት ታደርጉኝ ያላችሁ፣ ምክንያቱም በጣም ውሰስ የምትሆኑባት ወንዶቹ ስለሆናችሁ ማለት ነው። በመጀመሪያ ደረጃ የአብስራን በጣም ወንዶች እንዲወዷት ያደረገው ነገር ምንድን ነው ካላችሁ፣ ውበትና ቁንጅናዋ ነው። የአብስራ በጣም ቆንጆ ናት። ቆንጆ ብቻ ሳትሆን ደግሞ ውብ ናት ነው አንዳንድ ጊዜ ሰው ውስጥ የማይገባ ቁንጅና ይችላል ያም ስራ ግን ስታየዋል ቆንጆ ናት ኢንአትራክቲቭ ናት በቃ ስለዚህ ቁንጅና ያለምንም ቅድመ ሁኔታ የሰው ልብ ውስጥ ለመግባት እድል ይሰጣል የውስጡ ውበት አላት ውስጧን ያየሁት ምናምን የሚሉ ሰዎች ውስጧን ከማየታቸው በፊት ኦፍኮርስ ከላዩዋ የሚወዱላት የሚያዩላት ነገር መኖር አለበት ብዬ አስባለሁ ስለዚህ ገና ስታየዋት ልጅቷ ቁንጅናዋን ማየት ትችላላችሁ ግን ቁንጅና ብቻ ነው እንዲያስወደዳት እንዳትሉ ሌላ ብዙ አትሪቢዩት አለ ሶ ልጅቷ ቆንጆ መሆኗ እና ናቹራሊ ቆንጆን ሴት የራሱ ማድረግ እንደ ሪዋርድ ስለሚወሰድ ወይም ደግሞ አንድ ወንድ ልጅ ቆንጆ ሴትን የራሱ አደረገ ማለት ፕራይድ አደለ ሚስቴ እኮ ቆንጆ ናት የሚለው ፕራይድ ቀላል ስላልሆነ ቁንጅናዋ በጣም አትራክት ያደርጋል። ግን ቁንጅናዋን ሲያይ ሰው ምንድን ነው የሚያየው ካላችሁ ወንዶች ቁንጅናን ሲያዩ ቁንጅናን ብቻ አይደለም የሚያዩት፣ በዛ ቁንጅና ውስጥ የሚታያቸው ብዙ ነገር ይኖራል ብዬ አስባለሁ። የአብስራ ቁንጅና ላይ የምታዩት ነገር ሶፍትነስ፣ ፒስ፣ ሰላማዊ የሆነ ነገር እና ፌሚኒቲ ይታዩባት አላችሁ። የአብስራው ወክ ወይም የአብስራ ፕሬዘንስ ከሌላው ለምን ለየት ይላል፣ ከሌሎች ሴቶች ለምን ለየት ይላል ካላችሁ ባዲ ኢንስታግራም ላይ ባዲ እንደሚሏቸው አይደሉም። ከዚህ ፊልስ ሶፍ እና እሱ ነገር በጣም አትራክት ያደርጋል ብዬ አስባለሁ። ሰው የመጀመሪያው ነገር ቆንጅናዋ ቆንጆና ውብ መሆኗ በጣም አትራክት ያደርጋል። ነገር ግን ከሷ የሚበልጡ ቆንጆና ውቦች የሉም ማለት አይደለም። በኋላ ላይ የማነሳው ነገር ስላለ ቆንጅናዋም ብቻ አይደለም እንደዚህ እንድትወደደ ያደርጋል። ግን ቆንጅናዋ ሁለተኛ ነገር የአብስራ ላይ የምታዩት ነገር ብዙ ወንዶች የአብስራን አይተው ሊመርጡበት የቻሉበት ምክንያት ኳይትነስ ስለሚያዩባት ነው፣ ወይም ዝግታን ስለሚያዩባት ነው። በእንደዚህ አይነት ወክ እንዴት ዝግታ ካላችሁ የአብስራ በየቦታው ስትለፈልፍ አትገኙ። በየቦታው ኤክስፕሌይን ስታረግ አትገኙ። ስ ማተር አንድ ነገር ልንገራችሁ፣ በፊት ነው ያየሁትና የሆነ እንትን ላይ ጥያቄ እየተጠየቀች ይሄ ብሎግ ነገር ነው። ስለ ጥያቄ ሲጠይቃት በጣም ኤክስትራ ፕሌፉል ሆናለች፣ እና እዛ ስር ያለው ኮመንት ወንዶች ሁሉ ሆን በታል፣ ሶሻል ሚዲያ ላይ ያሉ ወንዶች በእናትሽ ለጠላሽ ነው፣ በእናትሽ እንደዚህ አታወሪ የሚሉ ብዙ ኮመንቶች አየሁ። እና ያም ስራውን ልትወደድበት የቻለችበት ሌላኛው ምክንያት ሺዝ አ ውመን ኦፍ ፊ ወርድስ። በቃ ፊ ወርድስ ያላት ሴት ናት። በየቦታው ያፕ ያፕ ያፕ ያፕ ስትል አታየዋትም። ከተሳሳት ኮሬክት ታደረጉኛላችሁ። ሊሚትድ ኢንፎርሜሽን ስላለኝ እና ብዙ ቦታ ላይ ማስታወቂያ ምስሰራ በቃ ቱ ማች ኢንፎርሜሽን አይደለም የሚሰጠው ሊሚትድ የሆነ ነገር አላት እና ይሄ ምን ሪዘን ብለ ያደርጋል መሰላችሁ? ኳይትነስ ታዩባት አላችሁ? ኳይትነስ የሆነ ዝግ ያለ ነገር ታዩባት አላችሁ? ዝግ ያለ ነገር ደግሞ በጣም አትራክቲቭ። እዚህ ጋር ልምጣላችሁ ላይ ያልኳችሁ ቆንጆ ስለሆነች አይደለም የተወደደችው ያልኩበት ምክንያት በጣም ብዙ ቆንጆ ሴቶች ሆነው ግን በጣም የሚለፈልጉ ሴቶች አሉ አይደል በጣም አፕሩቫል የሚፈልጉ ሴቶች አሉ አይደል የሆነ ጊዜ ላይ እንደውም ሲጀምሩ አንዳንድ ሴቶች ወይኔ ቆንጆ ነሽ ወይኔ ምናምን ከተባሉ በኋላ በሁለት ወሩ በሶስት ወሩ ፌሚኒስት ሆነ በቃ መልክ ተበላሸ ያሉ ብዙ ሴቶች አሉ እኔ ያየኋቸው ማለት ስለዚህ የአምስራን ያስወደዳት ነገር ኳይት ነሷ ነው ኳይትነስ ወይም ዝግ ማለት ወይ ዝምታዋ ሚስትሪን ይፈጥራሉ፣ ወይም ደግሞ ማናት ምንድናት የሚለውን ኩሪዮሲቲ ወይም ለማወቅ ጉጉት ያሳድርባቸዋል። እንዳልኳቸው ሶሻል ሚዲያ ላይ በጣም አክቲቭ እንኳን እየሆነች ስለ ያብ ስራ ዲቴይል አታውቁ። ስለዚህ በጣም ሊሚትድ ወርድ መኖሩ ወይም ደግሞ ብዙ የምትናገረውን ነገር መቀነሷ በጣም ተመራጭና ተወዳጅ አድርጓታል። እኔ ያየኋቸው ቪዲዮዎች ላይ ያላየሁትና በጣም የወደድኳት ነገር የወደድኩላት ነገር ኢቨን ኢፍ ስትታይ ራሱ መልኳ ታይቶ መቀመጫዋ እንዲታይ በጣም ስትራይፍ ስታደርቅ አላየኋትም። አብዛኛው ሴት ሶሻል ሚዲያ ላይ በሚገርመኝ ሁኔታ ኢቭን መዝሙር እንኳን እየሰሩ መቀመጫቸውን ማሳየት ይፈልጋሉ። በቃ ማለት አይጋደስ አይነት ነገር እንደዚ አይነት ነገር አላየሁባትም። ማይ ቢ ሮንግ ፎር ዲስ ግን አላየሁም። ሺ ኢዝ ቬሪ ኳየት። በቃ ይሄ ዝም ያለ ኑሮ የሚኖር ፍላሺ የሆነ ነገር የሌላት የሚል ነገር የለባትም ብዬሽ አስባለሁ። ፎር ዲስ ቲንግ ይህንን ነገር ሳያት ላይ ታዩታላችሁ ብዬሽ አስባለሁ። ባክ ዘንድ ሳያት እራሷን ኳየት ያደረገች ነበረች አይደል? ሳያት የተነሳችበት ዘመን ላይ ብዙ አርቲስቶች ነበሩ አይደል? ከሌሎቹ በተለየ ሳያትን እንደ ፌምንን ያስቆጠራት ነገር ትንሽ ኳይትነሷ ነው ብዬ አስባለሁ። እርግት ማለቷ ስታወራም ብዙ አለማውራታ ነው ብዬ አስባለሁ። እናንተን ኢንሳይት ኮመንት ላይ ትጽፉልኝ ያላችሁ ኳይትነሷ ወይም ደግሞ ጥቂት ቃላት ያላት ሴት ውመን ፊው ወርድስ መሆኗ በጣም ተወዳጅና አትራክቲቭ እንድትሆን አርጓታል። በሶስተኛ ደረጃ የአብስራ ላይ ያየሁት ነገር የአብስራ ሜዳት ፕሌይፉል ናት። ፕሌይፉል ናት ወይም ደግሞ የሆነ ቪሎግ ላይ አይቻቸዋለው ሲንቀሳቀሱ ምናምን። አብራችኋት ለመሆን የምትመች አይነት ሴት ናት። እንዲህ መሆን አለበት፣ እንዲህ መደረግ አለበት፣ እንዲያርጉ፣ እንዲግቡ፣ እንዲያርግ፣ እንዲምናምን ስትል ብዙ አተራተም። ኢቨን የምትናገርም ቢሆን ቶኑ ለዘብ ያለ በመሆኑ ፕሌይፉልነቷን በደንብ ያሳያል እና ፕሌይፉል የሆነችን ሴት አብራችሁ ስትሆን ዩ ፊል ኮምፍርታብል በጣም ነው ኮምፍርታብል የምትሆኑት። ለምን ጃጅመንታል አይደለችም። ማ እንዴት እንዴት አረጋለ እንዴት እንዲሆናል ምናምን ብላ የምትጨወባቸው ስላልሆነች ዩ ፊል ፔስፉል፣ እሱ አካባቢ ለመሆን ማለት ነው እና ፕሌይፉል መሆኗ ደግሞ ይሄ ለነገሮች ሁሉ እንዲህ ግብግብ የማትል ኤንክሸስ እንዳልሆነች ኦቨርቲንከር እንዳልሆነች እንድታስቡ ያደርጋቸዋል ብዬ አስባለሁ። ማለት ይሄ ነገር ምን ይሆን እንዲህ ምን ምናምን ብላ በጣም የማትጨነቅ የማትጠበብ ሰው እንደሆነች እንድታስቡ ያደርጋቸዋል ከስክሪን ላይ ስታዩት ማለት ነው። ይህንን ስል አንድ የሆነ የፊልም ሲን አይቻለው፣ አረሳውም እሱም ፓርት ብቻ ነው ያየው። ማስተዋልና አለማየው ነው የሰሩት። አለማየው ሌላ ሚስት ኖሮት አሜሪካን ሀገር፣ ነው የሆነ ሀገር የምትኖር ሚስት ኖሮት ከዛን ከማስተዋል ጋር አብሮ ይሆናል። ማስተዋል አይደለችም፣ ማስተዋል አይደለችም፣ ማናት አሁን ልጅ ሰብ ይሆነች ሴታለች። ኤኒዌይ ሶ ከሷ ጋር አብሮ ይሆንና ከዛ ምንድነው መሰላችሁ ፊልሙ፣ እቺኛዋ ልጅቷ በጣም ፕሌይፉል ከመሆን አልፋ ቻይልድሽ ናት። በጣም የልጅ ባህሪ ነው ያላት እና መኪና አስነዳኝ ምናምን ትላለች። መኪና ያስነዳታል፣ ትጮኋለች፣ ትስቃለች። በቃ ሺ እዝ የምትመች ናት አብሯት ለመሆን እሱ በእድሜ በጣም ነው ይበልጣት እሱ ሚስት አላቸው ሚስቱን፣ አይ ዶንት ኖው ሂዝ ኢን ኮሚትመንት ከሆነች ሴት ጋር። ከዛ ያቺኛዋ ጋር ሲደዋወሉ ያቺ በጣም የምትቆጣጠረው እንዲህ ያድርግ እንዲግባ እንዲውጣ ምናምን እንዴት እንዲህ ታደርጋለህ ምናምን ነው የምትለው እቺኛዋ፣ ግን አብራ ያለችው ግን፣ አንደኛ ትንሽዬ ልጅ ናት፣ ሁለተኛ ኢዝ ሞር ፋን፣ በቃ ፋን ቤዝ መኪና ካላስነዳኝ ትላለች፣ ይነዳል። የሆነ ነገር ትጠይቀዋለች ፊል ሶ ኮንፊደንት እሷ ጋር በጣም ኮንፊደንት እና ሞር ማስኩሊን እንደሆነ ፊል ያደርጋል። ረስሟምጡልኝ በናታችው ስ ጠፋብኝ። ከእሷዋ ጋር ሲሆን ል ር ማስኪልን በጣም የሆነ ይመስለዋል፣ ምክንያቱም ፕሮቴክት ነው የሚያደረጋት እችኛዋን። ከእሱ በታች ናት የሱን ጋይዳንስ ትፈልጋለች። ግን ር እንዲ ምን ሆነች ነው ምናምን ነገር ይላት እና ያችኛዋን መጣላት ይጀምራል። ምክንያቱም እዚህ ጋር ፒስፉል የሆነ ነገር ነው ያገኘው። ለሪሌሽንሽፕ የሚያስባት አደለችም፣ በጣም ትንሽዬ ናት። ግን ደግሞ ከእሷ ጋር መሆኑ ፈን ስለሆነ ደስ ስለሚለው ወደዚችኛው አትራክትድ መሆን ጀመረ። ባካቸው ፊልሙን እስቲ ፈልጉና ነገሩ ማየትም ስለምፈልግ ማለት ነው። እሷን ፓርት ላይ ብቻ ነው ፕሌይፉል መሆን ወይም በጣም ተጫዋች፣ በጣም ደስተኛ፣ በጣም ሳቂታ ነን፣ ጀጅመንታል መሆን በራሱ ወንዶች ዙሪያችን እንዲሆኑ ያደርጋቸዋል። አሁን ላይ አብዛኛው ሴት ልክ ኮሚትመንት ላይ ስንገባ በቃ ተቆጣጣሪ ሆን ይችላል፣ እንዲህ አርግ፣ እንዲገባ፣ እንዲውጣ ምናምን የምንለን። ግን እንዲህ ፕሌይፉል ስንሆን አብሮን ያለው ሰው ደስ በሚል ሁኔታ አብሮን እንዲሆኑ ያደርገዋል። ስለዚህ ፕሌይፉልነስ በደንብ ነው የማይባት ያብስራለን ፕሌይፉል ስትሆኑ ዩ ፊል ኢትስ ሞር ፌሚኒን ባይ ዘ ዌይ ኢትስ ሞር ፌሚኒን ሴትነታችሁን በደንብ ያወጣዋል። ከዛስ ወንዱ ደግሞ ሞር ዶሚነንት እንዲሆን፣ ሞር ጠንካራ እንዲሆን፣ ሞር ፕሮቴክት እንዲያረጋችሁ፣ የሆነ ጋይድ እንዲያረጋችሁ በጣም ኢኒሼት ያደርገዋል። እና ፕሌይፉልነስ በደንብ አይቸይበታሉ። ሌላው ያው ስራ ላይ የምታዩት ነገር ኮንፍሮንቴሽናል እንዳልሆነች፣ እንዲሁ ከፊቷ አይታችሁ ታውቋታላችሁ ማለት ጫቅጫቃ እንዲህ መሆን አለበት እንዲህ መሆን አለበት የሆነ ነገር ሲሆን በቀን ከራከር የምትል ሴት እንዳልሆነች እንዲህ ከፊቷ አይታችሁ ልታውቁ ትችላላችሁ። በጣም ድራማ የሌላት በጣም ፒስፉል ላቶ ትችላለች። ቆንጆ ሴትን ከቆንጆ ሴት ጋር አብሮ መሆን በጣም ትልቅ ችግር እንዳለ አውቃለሁ፣ ግን ለስ ድራማ ያለባት ይመስለኛል። የሆነ ቱ ማች ኦፍ የሆነ እንዲህ ለማድረግ በራሷ መንገድ ለማምጣት እንዲህ እንዲህ የምትል አይነት ሰው ናት ብዬ አላስብም። እኔ እንዲሁ ሳያት ማለት ነው። ስለዚህ ለስ ድራማ መኖሩ ለስ ኮንፍሮንቴሽናል መሆኑ የተከራካሪ ጠበኛ አለመሆኗ በጣም አትራክቲቭ እንድትሆን ያደርጋታል ብዬ አስባለሁ እና ወዘስ ደግሞ ሆነስቲ የሆነ ፊዝ ይታዩባታላችሁ። ኢቨን ንግግር እንኳን ብትፈልግ መነጋገር አለብት፣ እንዴት እንዴት አደርጋለሁ እንዴት እንዲሆናል ምናምን ብላ ይሄ የጠብ አይነት ቫይብ ታሳያለች ብዬ አላስብም። አይ አንደርስታንድ አንዳንድ ሰው ከስክሪን ጀርባ ሌላ ባህሪ ሊኖረው ይችላል ግን ይሄ ዲስፕሌይ ካረገችው ነገር በጣም የተጋነነ ባህሪ ይኖራታል ብዬ አላስብም። ያ እሱንም ያውቀው አውባት ያለው ሰው ነው። ግን እንዲህ ፐብሊክ ስናያት እንደዚህ አይነት ነገሮችን ወንዶቹ አርቀው ስለሚያዩ በጣም አትራክትድ የሚሆኑባት ይመስለኛል። ሌላው ወደዳችሁም ጠላችሁም እሷ ላይ የምታዩት ነገር በጣም ልስላሴ የምታዩ ይመስለኛል። ኢቨን ኢፍ እንዳልኳቸው ባዲ መስላ ይሄ እንደ ኢንስታግራም ላይ እንዳሉ ባዲ እንደሚባሉ ሴቶች አካሄዷ ምናምን እንደዛ እንኳ እንዲመስል ሶፍትነስን ታይባት አላቸው። እርግት ያለ ነገር ፌሚንን የሆነ ወይም ሴት የሆነ ነገርን ታዩባት አላችሁ። ይ ሞስት ኦፍ ኦል ደግሞ ሪስፔክትፉል እንደሆነች እርግጠኛ የምትሆኑበት ነገር አለ። ምክንያቱም ብዙ ጊዜ ስታወራ ሰዎችን ዝቅ አድርጋ ወይ የሆነ ነገር አድርጋ ስታወራ አላያቷት ብዬ አስባለሁ። ኢቨን ይሄ ለንግዚ ኮንቨርሴሽን የወሰዱበት ፖድካስት ነው የሆነ ያወሩበት ቦታ ላይ ስታያት በቃ ሽዝ ካልም ኩል እርግት ብላ ተረጋግታ ታውራ ነ እነሱ ነገሮች ስትሮንግሊ ሌላኛውን ፆታ አትራክት ማድረጋቸው አይቀር። ምክንያቱም ያው ስራ ላይ የምታዩት ራዲየንት የሆነ የሴት ማንነት አለ የሚስብ የሴት ማንነት አለ። እንደዚህ አይነት የሴት ማንነት ካለ ደግሞ ወንድ የሆነ ወንድ የማይፈልግበት ምንም ምክንያት የለም። እና ከሚያስቀኝ ነገር አንዱ ብየ አለው ሌላ ቪዲዮም ላይ ቦይፍሬንዶ ሂኖሰው ሁሉ የሚፈልጋትን ሴት እንደያዘ ያውቃል። ስለዚህ ሂዳዝዝ ሌቭል አፕ ማድረግ እንዳለበት ያውቃል። ወዶ ሳይሆን በግዱ ሌቭል አፕ ማድረግ እንዳለበት ያውቃል። እንዴት በስነ ስርዓት ትሪት ማድረግ እንዳለበት ያውቃል፣ ማወቅም አለበት ግዴታው ስለሆነ ማለት ነው። አፍተር ዋርድስ ግን የሚለው ነገር ምንድን ነው? በቃ ጸልዩልኝ፣ ጸልዩልኝ። እንደዚህ አይነት ሴቶች የተሻለ ወንድ መሆን ብቻ አይደለም ኪፕ የሚያደርጋቸው። በደንብ አድርገህ ወንድነትህን መኖር አለብህ ቨሪ ፈርስት። ሲቀጥል ግን እሷ ኮምፈርተብል ካልሆነች ላትቀጥል ትችላለች። ሚን ምንፈልጋል ይህ ነው። በጣም ብዙ የሚያየት ሰው አለ። እንደተወደደች ፊል ካላረገች፣ እንደሚጠነቀቅላት ፊል ካላረገች በምንም ሁኔታ ከሱ ጋር የምትቀጥልበት ነገር አይኖርም። ምክንያቱም በጣም ብዙ አቴንሽን እና አትራክሽን ያላት ሰው ስለሆነች ማለት ነው። እና እዚህ ጋር እንድታስቡልኝ የሚፈልገው ነገር እሷ ላይ ያየሁት ባህሪ በአጠቃላይ ወደዳችሁም ጠላችሁም የሴት ማንነት ነው። አንዲት ሴት ልጅ እንደዚህ አይነት ባህሪ ዲስፕሌይ ስታደረግ አሁን ካለን አሮጋንስ፣ እልህ፣ ጠበኝነት፣ ተከራካሪነት ወተን እንደዚህ አይነት ሴትነት ሲኖር ወድንም ጠላንም ተቃራኒ ፆታ አትራክት ማድረጋችን አይቀርም። አሁን ትልቁ ችግራችን ከያብ ስራ የበለጠ እንኳን መልክ ኖሮን ግን ኮንፍሮንቴሽን አለን። ያንን ደግሞ ብዙ ወንዶች ቶለሬት ማድረግ አይፈልጉም። ለምን ጀመራት ደግሞ እያለ ሰላሙን እያጣ ከሚቀጥል እንደ ቆንጆ ያልሆነችውን ሴት ሊመርጥ ይችላል። የአምሻ ሴት የቆንጅና ችግር የለባት ራይት። ግን ደግሞ የባህሪ ግድፈቶቻችን ሲንግል እንድንሆን ሊያደረጉን ይችላሉ። የአብስራ ላይ ያየሁት ነገር፣ ፎር ዳት ማተር፣ ደግሜ ነገራቸው፣ ሴትነት ነው። ፌሚኒኒቲ ነው ያየውባት። ላይክ አይ ሰድ ኢንፐርሰን አላውቃትም። ግን ኢንፐርሰን ራሱ ብቀርባት ወይ እንዲነሽ እንዴ የሚያስብል ባህሪ ይኖራታል ብዬ አላስብም። እና ሴትነትን ካልቲቬት ካረግን ከውስጣችን ያለውን ሁልጊዜም ቢሆን በወንድነት እየደበቅነው በጥንካሬ እየደበቅ ነው ያለውን ሴትነታችንን አውጥተን መኖር ብንጀምር ራሳችንን በጣም ወደን በጣም ተቀብለን ከማለፍ ባለፈ በጣም ብዙ ሰዎች እንዲወዱና እንዲቀበሉን ይሆናል። ስለዚህ እሷ ላይ ያየሁት ነገር ሴትነት ነው፣ እናንተኝባት ሴትነት ምክንያቱም ከሷ የበለጡ ቆንጆ ሴቶችም አይቻለው። ፎር ዳት ማተር አላያችሁ ሶሻል ሚዲያ ላይ አሉ። ከሷ የበለጡ ቆንጆዎች ግን አርጊመንታቲቭ ናቸው፣ ኮንፍሮንቴሽናል ናቸው፣ ነፍላፊ ናቸው። እያንዳንዱን ዲቴላቸውን ነው ምታቁ። እያንዳንዱን ዲቴላቸውን ካወቃችሁ ሰው ደግሞ ኪውሪየስ አይሆንባቸውም። ሁሉም ገልጣችሁ ከተናገራችሁ ምን ያስቀራችሁት ነገር ይኖሩ? ስለዚህ እሷ ላይ ያየሁት ነገር በጣም ሴትነት ነው። ሴትነት እንደዚህ ቆንጆ ያደርጋል። ኢቨን ኢፍ ነገርኳችሁ እኮ አይደለም፣ እንዳያብስራ ቆንጆ ሆናችሁ፣ ፉንጋ እንኳን ሆናችሁ ማለት ነው። ሴትነት በጣም ውበት ነው። በቃ በጣም ሰው እንዲወዳችሁ እንዲቀበላችሁ ያደርጋል። ግን እንዲወዳችሁና እንዲቀበላችሁ የሚያደርገው እናንተ ራሳችሁ ነው የተቀበላችሁበት ነው። ኢን ላይፍ በጣም ዊሽ የማያደርገው ለብዙ ሴቶች ልስላሴን፣ በራስ መተማመንን፣ ራስን ማክበር እና ተጫዋችነት ሲጨመርበት ሙሉ ሴት ያደረገናል። ሙሉ ሴት ያደርገናል። ቆንጆ ሴት ያደረገናል። መልካችን እኮ ማይታይ ሊሆን ይችላል፣ ግን ቆንጆ ያደረገናል። ምክንያቱም በቃ የሴት አትሪቢት ሴት መሆን በራሱ እኮ ውበት ነው። ይሄ ስልክክ ያላፍንጫ ረዥም ፀጉር ምናምን ተውት። ሴት መሆን በራሱ ውበት ነው። እና ሴትነታችንን ካልቲቬት ስናደርግ ሴትነታችንን ስናወጣ ወንዶች አለማየት አይችሉም። ወንዶች ካፕቲቬት አለመደረግ አይችሉም። እና እንዳልኳችሁ ነው። ብዙ ሴቶች አሉ የሚታዩ ሶሻል ሚዲያ ላይ ግን ቨሪ ፈርስት ቲንግ የምታዩባቸው ነገር የሴኪዩሪቲ ነው። በቃ እንዳለያቸው ማሳየት ነው የፈልጉት። ፔሬዳቸውን እንዴት እንደመጣ ነው ማሳየት የፈልጉት። ለኪዩሪየሲቲ እንኳን ቦታ መስጠት አይችሉም። እና የአብስራ ማንነት እና የአብስራ ፐርሰናሊቲ ምንም የሌለው የማትጨምሩት የማትቀንሱት ሙሉ ሴትነት ልጅቷ ትንሽ ልጅ ናት። ኢመቹር ልትሆን ትችላለች። የሆነ የሆነ ነገር ልታረግ ትችላለች፣ ልታጠፋ ትችላለች። ስቲል ተቀባይነቷን የማያሳጣባት ሙሉ ሴትነትን አይቼባታል። የሚያዋጣን በእኔ እድሜ ያላችሁ እና ከብዙ ጉዳትና ስብራት በኋላ ሴትነትን ሜንቴን ማድረግ ምን ይጠቅማል ብላችሁ እላ የተጋባችሁ ሴቶች ሴትነትን መጀመሪያ መቀበሉ በጣም ያሳርፋቸዋል። ሲቀጥል ደግሞ ተቀባይነት ይሰጣቸዋል። እና በወንድነትና በሴትነት መካከል መኖር ዋጋ ያስከትላል። ሰርቫይቫል ሞድ ላይ መኖር ዋጋ ያስከትላል። እንደ ያብስራ፣ እንደ ሀና እና እንደ ሳያት በወንዶች ዘንድ ተቀባይነት ለማግኘት ተቀባይነት ደስ የሚል ነገር ነው። ተወዳጅነት ደስ የሚል ነገር ነው። ተቀባይነት ለማግኘት ሴት ሆኑ ሴት ሆኑ። እነዚህ ልጆች ምንም አላረጉም፣ ሴት ስለሆኑ ነው። አንዱ እኮ አርቲስቶች አሉን አደለ? ብዙ የሚታዩ ብዙ ቆንጆ የሆኑ ቁንጅናቸው ላይ ራሱ አዳፕ እያረጉ ያሉ ሴቶች አሉ አደለ? ነገር ግን እነሱ ሙሉ ሴት አድርገን መቁጠር አንችል። ምክንያቱም አንዳንድ የምናይባቸው ባህሪዎች ዲስፕሌይ የሚያረጉት ነገር ፉሊ ሪስፔክትፉል እንደሆኑ ሶፍት እንደሆኑ እማ ያሳይ ከመሆኑ የተነሳ እንደ ሴት ልንቀበላቸው አልቻልም ብዬ አስባለሁ። ያው እንትናን አስወጡልኝ፣ ከዚህ መካከል ሩታን አስወጡልኝ አደራት። ከመወዳቸው አርቲስት በጣም መከተል መወድ አይደለሁም፣ ግን ሩታን ሳያት ደግሞ ፋሲኔት ታደረገኛለች። ስለሷ ሌላ ጊዜ ያወራለሁ። ኤኒዌይስ ያው ስራን ያስወደዳት ምክንያት በት ሴትነት ምንም አይደለም፣ ሴት መሆኗ ነው ያብስራ። እንዲህ አይነት ቆንጅና እንኳን ባይኖራት ስቲል በብዙዎች ያለመወደድ አትችልም። እና ሴትነታችንን ካልቲቬት እናድርግ፣ ሴትነታችንን እንኑር። የዛኔ ለራሳችን ኮምፈርት እናገኛለን፣ በሰዎችን ዘንድ ተቀባይነት እናገኛለን። ሴት ልጅ በጣም ለስላሳ ናት። ሴት ልጅ በራስ መተማመን አላት። ሴት ልጅ ተከራካሪ፣ ጠበኛ አይደለችም። አይነ ሆርሞናል ኢሹ አለ። አንዳንድ ጊዜ ነገር ነገር የሚለን ነገር አይደል አለ። ግን ሁል ጊዜ ጠበኛና ተከራካሪነት የሴት ባህሪ አይደል፣ ስብራትን የሚያሳይ ነው which is you can see it, feminism, like, feminist ላይ የምታዩት ነገር ነው። ሴትነት respectful መሆን ነው፣ ወይም ሰዎችን ማክበር ሌሎችን ማክበር ነው። ሴትነት ለሌሎች መራራት ነው። ሴትነት mysterious መሆን ነው፣ ወይም limited መሆን ነው፣ ሁሉን ኢንፎርሜሽን አለመናገር ነው። ይህን ነገር ካረጋችሁ ሴትነታችሁን በደንብ ማውጣት ትችላላችሁ ብዬ አስባለሁ ወዳጆቼ።